አሰላሙ አሌይኩም አረህምቱላይ በረካቱሁ። ዛሬ ይዤላችሁ የመጣሁት ሩታና እንዲሁም ኤፍሬም አብርሽ ነው ማለት ነው። ሩታ አረገዝኩ ብላ ያነ ሁሉ ቅውጥ ያለ ሰርግ ተሰርጎ ዱባይ ላይ የመዲያም ቅመሞች አስሩን አምስቱን አውጥተው ድረዋቸው። አሁን እነሱ ምን ቢያረጉ ጥሩ ነው? ቤተሰብ ምንድን ነው ቢሰራ ጥሩ ነው? ልበላችሁ ከሌላ ሴት ጋር ግንኙነት አለህ ብላ እርግዝናው ነው መሰለኝ የሚያነጫነጫት ሩታ አብርሽን በቃ ጦርነት ከፈተችበት። ጦርነት ከፈተችበት። እባክሽን፣ እኔ ምንም ነገር አላረኩም ከአንቺ ውጭ ወደ ውጭ ነው ሩታዬ ቢላት አልነካም ብላ እንደውም ወንድም የሆነ ኤፍሬምን ለወንድም ብለህ ነው ይሄን ምንድን ነው የተጻጻፋችሁ ብላ የተጻጻፉትን እራሱ አወጣችበት መረጃውን። ነገሩ ግን ይሄ ልጅ እንደው እስኪ ኦዴንስ እንደው ቤተሰብ ልጠይቃችሁ እስኪ፣ ይሄ አብርሽ የሚባል ስንት ሴት ነው የሚያፈቅረው? ነው ድራማ ነው። እንደኔ ድራማ የሆንባችሁ እስኪ ብቅ በሉ በኮሜንት ማለት ነው። ይህ ልጅ ማለት ነው የምር መጀመሪያ ፍቅርን አፈቀርኩኝ አለ ልጅ አለው ከፍቅር ተባለ። ሲቀጥል ደግሞ ፍቅር ትታኝ ሄደ ብሎ ሲያለቃቀስ እሩታ ጋ ተገናኙ። እሩታ ጋ ሲባል ደግሞ እሩታ ትታኝ ሄደ ብሎ ከፍቅር ጋር አለ ፍቅርን ደግሞ ታኝ ሄዴ ብሎ ከነጽጌ ምናምን ምናምን ድራማቸው ሌላ ዲራማ ያመጣሉ። አሁን እንግዲህ ጠብቁ ማለት ነው፣ እርግዝናው እውነት ሊሆን ይችላል። ምክንያቱም እርግዝና መደበቅ ስለማይቻል እርግጠኛ ከሆነ የገፋ ስለሚመጣ እርግዝናው መቀየር አይችሉም። ሌላውን ነገር ግን መቀየር ይችላሉ። ምክንያቱም ውሸታችን ነው ወይም እውነታችን ነው እያሉ ሁሉን ነገር ሊቀያይሩ ይችላሉ ማለት ነው። እርግዝናውን ግን መቀየር ስለማይችሉ የእውነታውን ይናገራሉ ማለት ነው። እና አሁን እሷ የያዙ የለቀቁኝ ለምሳሌም ኪን እርጉዝ ከሆንሽ እርግዝናው ሊሆን ይችላል የሚያነጫ ንጭሽ ማለት ነው። እሩታ እርጉዝ የሆነ ሰው ደግሞ ሁሉን ነገር ቻለ ነው ቻሌ እንግዲህ እህትየዋ። አሰላሙ አሊኩም ወረመቱላ ወበረካቱሁ ውድና የተከበራችሁ ቻናል የቤተሰቦች እንደምናላችሁልኝ። ዛሬ እንግዲህ ለየት ባለ ቪዲዮ መጥችላችኋለሁ። ሩታ እንደምታዩት እያለቃቀሰች ነው። በቃ እንደውም አብርሽ በቀኝ ብሎ ትቷት ሄደ ማለት ነው። በቃኝ ከላሳትቸው ክኝ ብሎ ስልኩን አስቀምጦላት ቴሌግራም ላይ ያወራው ልጅቷ ጋራ ያወራውን ምስጥር ስታወጣበት ስልኩን አስቀምጦ ሄዴ። አንብብላቸው ለኦዲየንስ ምንድን ነው የተባባላችሁ ስትለው እኔ ያለሁት ዱባይ ነኝ። ሲመለስ እደውልልሻለሁኝ፣ ስመለስ እደውልልሻለሁ ና ያልኳት እና ታዲያ ስትመለስ የምደውልላት ምን አይነት ግንኙነት ኑሯችሁ ነው አለች። እኛ እንግዲህ ድሮ ጊዜ አብርሽና ፍቅር ነበሩ የምናውቁ ፍቅረኛ ሞች እንደነበሩ ማለት ነው የአብርሽ ፍቅረኛሞች የአብርሽ ፍቅሮች እንደ ብዙ ናቸው። እንደ በዛም በሂም ዱብ አብርሽቅ፣ የኔ ፍቅር፣ የኔ ውድ፣ የኔ ማር። ልጁማ በጣም ተፈቃሪ ነው እናንተ። እና ለማንኛውም እሩታ ተረጋጊ፣ እርግዝናው ነው የሚያንጫንጭሽ። ልጅሽን በደንብ አርግሽ ተንከባከቢ፣ ውለጂ የዛሬ ሳምንት እርግዝናሽን ተናግረሽ እልል ብላችሁ ሳታወቁ፣ ዛሬ ላይ ደግሞ ያዙኝ ልቀቁኝ፣ አንሱኝ፣ ጣሉኝ፣ የተሸከሙኝ ቦጭቁኝ። ኧረ ቢስሜላ ይህ ነገር ጥሩ አደለም። ለማንኛውም ዲራማችሁ ይመቻል፣ ቀጥሉበት። ጥሩ ስራ ነው አደለም እንደዚህ ድራማ እየሰራችሁ ቀርቶ እኛም ከመዳን ቤት እየሸቀልን እየበላን ነው ማለት ነው። ጎበዞች ጎበዞች ናችሁ። እና የመዳን ቅመሞች መሻላ ደግሰው ድግሳቸውን እያወጡ ከመዳን ቤት ሀማም እያጠቡ ምናምን እየሰሩትን ብራቸውን ሸቀል አርገው ለእናንተ ሰጥ ታርገው እናንተ ደግሞ ምን ብታረጉ ጥሩ ነው? ዱባይ ሂደት ብላችሁ ሰርጋችሁን አሸሸ ገዳዬ ብላችሁ፣ እንደ እናንተ ብስል የለም። ሰርጋችሁን ስርግ አርጋችሁ ወደ ኢትዮጵያ ገባችሁ። ኢትዮጵያ ስትገቡ ደግሞ አረግዝን አረግዝ የአራት ወር የአምስት ወር እርግዝና ረገዝኩ ዱ ባላወቅኩም ቆየ፣ እርግዝናዬን አሁን አረገዝኩ እያለች መጣሽ ማለት ነው። ለማንኛውም ድራማቸው ጥሩ ነው፣ ቀጥሉ፣ ተመችቶኛል። እንደኔ ማለት ነው። እና አሁን ኤፍሬምን እያፋጠጠችው ነው። ለወንድምህ አግዘህ ለወንድምህ ብለህ እኔን አገለልከኝ ምናምን ትለዋለች። ይህ መተሳስተሻል። ምንም ቢሆን እኮ አንድ ሰው ለወንድሙ እንጂ ለአንቺ አይወግንም። ምንም ምንም ሐቀኛ ነኝ ቢባል ማለት ነው። ለወንድሙ እንጂ ለአንቺ እንደማ ይሆን ማሩፍ እና ለማንኛውም ሰብስክራይብ አድርጉ ላይክሽ ያረጋችሁ ቤተሰብ ሁኑ ቤተሰቦቼ የምወዳችሁ የማከብራችሁ ውድና የተከበሯችሁ ተከታታዮቼ ዛሬ በእነ ሩታና በኢፍሬም እንዲሁም በአብርሽ ነው የመጣሁት ማለት ነው ሁላችሁም ሰብስክራይብ ማድረጋችሁን አትርሱ የአብርሽና የሩታ እንዲሁም የኢፍሬም ቤተሰቦች ሁላችሁም ሰብስክራይብ አድርጉ ፕሊዝ አሁን ደግሞ ሶስታቸውን አገናኛቻቸው እና ሁለታቸውን አገጣጥማ ለምንድን ነው እንደዚህ የምታደርጉት ምናምን። አንተ ቡታጅራ ለወንድም እያገዝክ ምናምን። እኔ ቡታጅራ ሂጄ አፋጥጣታለሁ ምን እንደተፈጠረ ምናምን። እሷ ምን የምሄድ ያለው ካንተ ጋር እሱ ደግሞ ከኔ ጋር ምን ልትሰሪ ነው፣ መከጁ እሄድ ያለው አንተ የምትለውን ምን እንደተፈጠረ ማወቅ አለብኝ ትለዋለች። ስለዚህ እሱ ደግሞ አከጅ የሚላታል በቃ፣ ዋካቢ እና ዋካቢ እና ጭቅጭቅ ጋር ጭቅጭቅ ላይ ናቸው ማለት ነውና በነገራችን ላይ ኤፍሬም እና አብርሽ ወንድም እና ወንድም ናቸው። የሷ ማነው ስሟ ያቺ ቀይቷ ልጅ ሃይሚ ሃይሚ ግን የመረህታቸውን አቶ ወይስ አይደለችም። እንዲሁም ደግሞ ሁለት አሉ። ኤዱ ነው ማንም የምትባል አንድኛዋ አንድኛዋ ደግሞ ቢዚ ነው የምልባሉ እህት አለ ቡዚ ነው ቡዚ የሚሯት እነሱ ራሱ አሁን ለእነሱ ወንድምና እህት ናቸው ብላችሁ ታስባላችሁ? ለማንኛውም ቻናሉን ሰብስክራይብ አርጉ። አባታቸው ግን በጣም የሚመቹኝ ናቸው፣ ጋሽዬ ይመቹኛም። በነገራችን ላይ ጥሩ ሰው ናቸው ማለት ነው። ሰብስክራይብ ማድረጋችሁን አትርሱ። ላይክ፣ ሸር እያደረጋችሁ አብራችሁን ቆዩ። ውድ ተመልካቾች የውድ ቤተሰቦች ሰላምን፣ ፍቅርን፣ አንድነትን ምትሳሳ መተዛዘን ያምጣልን እያልኩ የምሰናበታችሁ ይሆናል። ሰላም ፍቅር ለኢትዮጵያ ሀገራችን። ለማንኛውም ሩታዬ ረጋ በይ፣ ርጉዝ ሲበሳጭ አያምርበትም። ለበሸርሽ ጥሩ አይመጣም ማለት ነው። ለበሸርሽ ጥሩ አይመጣም። ነፍሰ ጡር ሲኮን ብዙ የምትንከባከቢው ነገር ሊኖር ይችላል ማለት ነው። ለበሸርሽ ራሱ አትበሳጪ፣ ለፊትሽ ቆዳ ራሱ መበሳጭ ጥሩ አይደለም ማለት ነው። እና ሁላችሁንም ወዳችኋለሁ አክብራችኋለሁ። ሰላም ፍቅር፣ አንድነት፣ መተሳሰብ መተዛዘንን ያምጣልን። ሁላችሁንም በያላችሁበት ቦታ ፈጣሪ ጠብቃችሁ፣ የፈጣሪ እዝነት እንዲሁም እገዛው በረከቱ ከእናንተ ጋር ይሁን ነው ምለው። ሰብስክራይብ ማረከችሁና ትርሱ። ወዳችኋለሁ አክብራችኋለሁኝ። ሁላችሁም ሰላም ብያለሁ። ቦታው ደግሞ እንዴት አባቱ እንደሚያምር ያሉበት ቦታ እናንተ ወይኔ ጉዴ! እኔ አገሬ ገብቼ እንደዚህ ዝናና ይሁን ከመደም ኩሽና ወጥቼ እንደዚህ ዝናና ይሁን። ኢንሻአላህ በቅርብ ጊዜ ማለት ነው። አላህ ካለ አይቀርም ማለት ነው። ኢትዮጵያ ልሂድ ለሂር ስል ግን የሚያስፈራሩኝ ነገርስ ልቅ ነው። ሂጅና ዩቱብሽ ዝሪ እና በረታታሻል ማለታቸው ቀርቶ ኢትዮጵያ የሄደ ሰው አዙሮ ይለብሳል ምናምን ምናምን የምረ ከመዲያም ሽቁ ላይ በልጥ ማለት ነው ኢትዮጵያ ሄዶ መኖር እና ሁላችሁም ሰብስክራይብ አርጉኝ፣ ታው ታው አበረታቱኝ። የሰው ልጅ ከመዲያም ቤት ያለን ሰው ለማውጣት ምን ያንሳችኋን? ቤተሰብ ሰብስክራይብ አርጉ። ውድ ተመልካቾች ቤተሰቦች፣ የምወዳችሁ የማከብራችሁ ሩታ ያታልቅሽ፣ እናትን ሰው ሲያለቅስ ሳይመቸኝ ማለት ነው። ና ሲል ጠንካራ ስኮን ነው አንቺ በጣም እሱ ጋር ተጨቃጨቀች ትዳራችሁ አሁን እንግዲህ ተጋብታችኋን ተብሏል። የመዲያምን የመዲያምን ሸቃሎች የመዲያምን ጫጩቶች እንቅቅ አርጋችሁ በልታችሁ የምንለያየት የምንመጣላት ነው እና የመዲያም ልጆች ራሱ የመዲያም ጫጩቶች ራሱ ይከሷችኋል። የምሬን ነው ምልሽ ይከሷችኋል። እነሱ ከመዲያም ኩሽና የምበላው ሳሞል የምበላበት እያጣይ ለሩታ ይሄ ብዬ ነው፣ ለአብርሽዬ ብዬ ነው ብለው ለእናንተ ብለው አዋጣተው ሰርጋችሁን አሰርገው፣ አሁን እናንተ አራራራራራራ ተው ተው ተው! ይሄ ነገርማ ማፊ ፋይዳ ፋይዳ ማፊ ማፊ ኮይስ ብሏል። ባንክስታኒ ማለት ነው። ለማንኛውም ወዳችኋለሁ። አሰላሙ አለይኩም። ይኸው አሁን ተው እንጂ አንብብላችሁ እንጂ ምናምን ትለዋለህ እዚህ ላይ ማለት ነው። እንደምትመለከቷት ጎበዝ እኮ ናት። እሱ ደግሞ ምን አረኩ ምን አረኩኝ? እኔ ምን አጠፋው ይላታል። ምን አጠፋው ምን አጠፋው ይላል። እሱ ደግሞ አያት። እሷ ራሷን የያዘች ከሃዲነ አያትች ደግሞ የውሸት ሳቅ የውሸት ፈገግታ እያችሁ ፈገግ ፈገግታ። ለማንኛውም ወዳችኋለሁ፣ ክብራችኋለሁ። በቀጣይ ቪዲዮ ውስጥ ከምንገናኝ ደህና ሰንብቱ። ልኝ የምሰናበታችሁ የምዘናበታችሁ ይሆናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።